ሰላም፣ ጤና ይስጥልኝ፣ ውድ የአራተኛ ክፍል ተማሪዎች። በዚህ ሳምንት ትንሽ ይጠፋ አልኩኝ። ያው የበዓል በዓል ዝግጅት ዱብ ዱብ የምትሉበት ጊዜ ስለሆነ ብዙ መጨናነቅ እንዳይኖር ብዬ ነው። እሺ፣ በመቀጠል እንግዲህ ዛሬ ወደ ዋና ትምህርታችን ወይም ውይይት ፕሮግራማችን እንገባለን ቢሆንም ግን በዚህ ውይይታችን በጣም አጭር የሆነች ውይይት ነው የምናደርገው በመጀመሪያ እንግዲህ ይህ የአራተኛ ክፍል ውይይታችን ስለ ይዘት የምንወያይበት ክፍል ላይ ያለው መልመጃ ነው እና አንድ ሊትር አንድ ሺህ ሚሊ ሊትር እንደሆነ የመልመጃ ጥያቄ ነው የምንሰራው አንድ ጋሎን ደግሞ ስምንት አምስት ሊትር እንደሆነ ይችን ላስታውስ፣ ከዚህ ቀደም ባለው ውይይት ተናግራል፣ ተወያይተናል። ይችን ላስታውስና መልመጃ ለመስራት አንድ ይችን ትይዝልኛላችሁ አንድ ሊትር አንድ ሺ ሚሊ ሊትር። እንግዲህ ሊትርና እና ሚሊ ሊትር በአንድ ሺ ይገናኛሉ ማለት ነው። አሁን ስንሰራ የማብዛት ወይንም የማካፈል ኬዝ ይገጥመናል። እና ሊትርና ሚሊ ሊትር ከሆነ በአንድ ሺህ ነው የምናበዛው ወይም የምናካፍለው። የምናበዛው መቼ ነው? የምናካፍለው መቼ ነው? ብዙ ጊዜ በተደጋጋሚ ከዚህ ቀደም ባሉ ውይይቶች አውርተናል። አሁን እና ከትልቅ ወደ ትንሽ በምንቀይርበት ጊዜ ማብዛት ነው የሚሆነው። ከትንሽ መለኪያ ወደ ትልቅ መለኪያ በሚሆንበት ጊዜ ደግሞ ማካፈል ነው የሚሆነው ብያለሁ እና በመቀጠል ከፍተኛ ወደ ዝቅተኛ ምድብ ለመቀየር አሁን ያልኳችሁ ነው እዚህ ጋር እንደምታዩት ከሊትር ወደ ሚሊ ሊትር ለመቀየር በሊትር የተሰጠውን መጠን በአንድ ሺህ ማብዛት ነው። ከጋሎን ወደ ሊትር ለመቀየር ደግሞ በጋሎን የተሰጠውን በሦስት ነጥብ ስምንት ማብዛት ነው የሚሆነው። ከዝቅተኛ ወደ ከፍተኛ ምድብ ሲሆን ደግሞ በተቃራኒው ማካፈል ነው የሚሆነው የሚለውን ያሳየናል። መልመጃ ለዛሬ ይህችን አንደኛ ሁለተኛ ሶስተኛ አራተኛ እነዚህ ችንብቻ ብቻ ሰርተን እንለያያለን። አይዟችሁ አምስተኛን ጀምሬ ደግሞ ነገ መጣለን። የሚከተሉትን ወደ ሊትር ቀይሩ ነው የሚለው እንግዲህ፣ በሚሊ ሊትር ነው የተሰጠው በሚሊ ሊትር፣ ስለዚህ ወደ ሊትር ወደ ከፍተኛ መለኪያ ነው ማለት ነው የምንቀይረው እና የመጀመሪያው እንደምትመለከቱት አምስት መቶ ሚሊ ሊትር ይላል እና አምስት መቶውን በስንት እናካፍላለን ወደ ሊትር ወደ ከፍተኛ መለኪያ ልል በአንድ ሺህ እናካፍላለን ማለት ነው ይቺ ዜሮ በዚህ ዜሮ ትጠፋለች ዜሮ በዚህ ዜሮ ትጠፋለች ማን ትቀራለች አምስት አስረኛ አምስት አስረኛ ማለት በሌላ ውይይታችን እንዳየነው አንድ ዜሮ ስላለቻት እዚህ ስለዚህ እዚህ ጋር በሐሳብ ያለች ነጥብ አለች እዚህ ጋር መነካልላችሁ ጋር ማለት ነው ይቺ ነጥብ ዘላ ወደዚህ ትመጣለች ስንት ጊዜ አንዴ። ስለዚህ ምን ዜሮ ነጥብ አምስት ይሆናል። አንድ ዜሮ ስላለች እና የሀ መልስ እንግዲህ ዜሮ ነጥብ አምስት ዜሮ ነጥብ አምስት ምን ሊትር። ለላይ ልምጣ። ሰማንያ ሁለት ሺ እሺ፣ በአንድ ሺ ማካፈል ይሄንንም የሶስት ዜሮ በ82 አንደኛ ማለት 82 82 ምን ሊትር አመር ውሃ ላይ 260 በአንድ ሺ እሺ ይቺ አንድ ዜሮ በዚህ አንድ ዜሮ ትጥፋና ሁለት ዜሮዎች አሉን። አሁን ነጥብ እዚህ አለች። ይቺ ነጥብ ስንት ጊዜ ትዘላለች ማለት ነው? ሁለት ትዘላለች። ለምን ሁለት ዜሮ ስላለ አንድ ሁለት ስትዘል ዜሮ ነጥብ ሁለት ስድስት ብለን እንጽፈዋለን ማለት ነው ምን ሊትር አሁን ደግሞ እዚህጋ መላይ ስንመጣ ሶስት ጋሎን ነው የሚለው ጋሎን ትልቅ መለኪያ ነው ሀን ስንሰራ ለን ስንሰራ ሐመሩ ሐመሩ ሃን ስንሰራ ሚሊሊትር ሚሊሊትር ሚሊሊትር ነበሩ የተሰጡን ወደ ሊትር ነው እየቀየርን ያለ ነው። ወደ ሊትር ነው ቀይሮ የተባል ነው። እና ወደ ትልቅ መለኪያ ወደ ትልቅ መለኪያ ነበር እየቀየርን የነበረው፣ በዚህ ጊዜ ማካፈል ነው። አሁን መላይ ስንመጣ ሶስት ጋሎን ፣ ጋሎን ትልቅ መለኪያ ነው። ወደ ሊትር ነው የምንቀይረው፣ ወደ ትንሽ ማለት ነው። ጋሎንና ሊትር ሲነፃፀሩ ወደ ትንሽ መለኪያ ወደ ትንሽ መለኪያ በሚሆንበት ጊዜ ማብዛት ነው የሚሆነው። ማብዛት መሆኑን ተስማማን ማለት ነው። እንግዲህ ሶስትን ምን ማድረግ ነው? እስከ እንደስካሁኑ ማካፈል ሳይሆን ማብዛት ነው። በስንት ነው የምናበዛው ግን? በሶስት ነጥብ ስምንት እናበዛለን ማለት ነው። እና አብዛ እንግዲህ 3.8 ሲባዛ በ3 3 ጊዜ 8 24 አራትን ጽፌ ሁለት አለኝ። ሶስት ጊዜ ሶስት ዘጠኝ ሁለት ጋር አስራ አንድ። እዚህ ጋር ነጥብ አለችኝ። ከነጥብ በኋላ አንድ ቁጥር ነው ያለችው። ስለዚህ አንድ ቁጥር ዘልዬ ነጥብ አደርጋለሁ። አስራ መልሳችን ምን ሆነ ማለት ነው? አስራ አንድ ነጥብ አራት ሊትር ሆነ ማለት ነው። 11.4 ማብዛት ነው። እሺ ሰላይ ሀያ ስምንት ጋሎን ይለናል። ሀያ ስምንትን እንደሆነ እንደመ ማብዛት ነው በስንት በሶስት ነጥብ ስምንት ማብዛት ወይም በሀያ ስምንት ማብዛት እንደቅድሙ ማድረግ እንችላለን፣ ችግር የለውም። ሶስት ነጥብ ስምንትን ከላይ አደረኳት ከታች አደረኳት፣ ችግር የለውም። በማብዛት ጊዜ ምንም ችግር የለውም ማለት ነው እና 8 ጊዜ 8 64 አራትን ጽፌ ስድስት አለኝ። ስምንት ጊዜ ሁለት አስራ ስድስት ስድስት ጋር ሀያ ሁለት ሀያ ሁለት ብዬ ጽፋል። ሶስት ጊዜ ስምንት ሀያ አራት አራትን ጽፌ ሁለት አለኝ። ሶስት ጊዜ ሁለት ስድስት እዚች ሁለት ጋር ስምንት። ቁልቁል ስንደምራቸው እነዚህን አራት ተወርዳለች። አራት እሺ፣ ሁለትና አራት ስድስት እሺ ሁለትና ስምንት አስር አንድ ነጥብ እዚህ ስላለችን መቶ ስድስት ነጥብ አራት ሊትር እሺ በጣም ደስ የሚል ጥያቄ የሁለተኛው ጥያቄ ደግሞ ይህም በጣም የሚያስገድሙት ጥያቄዎች ናቸው የሚከተሉትም ወደ ሚሊሊትር ልብ በሩ ወደ ሚሊ ሊትር ስንጀምር እንዳሰብኩት አይደለም ያገኘዋቸው። እነዚህ ሁለት ጥያቄዎች እጅግ አስተማሪ ናቸው። እዚህ ጋር ደግሞ ተመልከቱ ወደ ሚሊ ሊትር ዋው! እሺ የሚገርመውን ፓርት አሳያቸዋል። 38 ሊትር ወደ ሚሊ ሊትር ወደ ሚሊ ሊትር ወደ ትንሽ መለኪያ ስለሆነ በአንድ ሺ እናበዛዋለን። ይህ አይገርምም? 38ን እና ውድ ተማሪዎች ይህን ሰላሳ ስምንትን በአንድ ሺህ ስናበዛ እንደምታዩት 38 ሺህ ይሆናል። ይህ አይደለም የሚገርመው፣ ለላይ እንምጣ። ይቺ እራሱ አንድ ጥሩ አስተማሪ። አንድ አስረኛ አንድ አስረኛ ሲባዛ በአንድ ሺህ፣ በአንድ ሺህ አንድ ሺህን ኦቨር አንደኛ ብናደርገው ምንም ችግር የለውም። ስለዚህ አንድ ሲባዛ በአንድ ሺህ አንድ ሺህ ይሆናል። አስር ሲባዛ በአንድ አስር አንድ ሺ አስረኛ ሆነ ማለት ነው። እቺ ዜሮ በዚ ዜሮ ካንስል ትጠፋለች። መቶ አንደኛ ማለት መቶ ማለት ነው። መቶ ምን ሚሊ ሊትር፣ ልብ በሉ። አሁን አምር ውሃ ላይ ነው። ጋሎን ነው፣ በጋሎን ነው የተሰጠን። ወደ ምንድን ነው የምንቀይረው? ወደ ሚሊ ሊትር በመጀመሪያ ይሄ ጋሎን ወደ ሊትር መቀየር አለበት ማለት ነው። እና ምን እናደርጋለን? ሁለት ሲባዛ በሶስት ነጥብ ስምንት ስናበዛው ወደ ሊትር ወደ ትንሽ ጋሎንና ሊትር አንፃራዊ አንደኛው ላይ እንደተነጋገርነው ወደ ትንሽ መቀየር ነው የሚሆነው ሶስት ነጥብ ስምንት አንድ ዝላብዛ ሶስት ነጥብ ስምንት በሁለት ሲባዛ ሁለት ጊዜ ስምንት አስራ ስድስት ስድስት ንጥፍ አንድ አለኝ ሁለት ጊዜ ሶስት ስድስት አንድ ጋር ሰባት ከነጥብ በኋላ እዚህ አንዲት ደስ ይማላለች ቁጥራለች ስለዚህም እዚህ ያው ነጥቧን እዚች ያደርጋለሁ ማለት ነው ሰባት ነጥብ ስድስት ምን ሰባት ነጥብ ስድስት ሊትር ሆነ። ሰባት ነጥብ ስድስት ሊትር ሆነ ጋሎኑ ወደ ሊትር ሲቀየር፣ ሊትር ሆነ። ልብ በሉ የተጠየቅነው ግን ሚሊ ሊትር ነው። ሶ እንደገና ይህን ሰባት ነጥብ ስድስትን ሰባት ነጥብ ስድስት ሊትርን ወደ ሚሊ ሊትር ወደ ትንሽ ነው የምንቀየር ማብዛት ይኖርብናል። በስንት ነው የምናበዛው? በአንድ ሺ በአንድ ሺ ነው የምናበዛው። አንዱ የሚያስተምረን ሁለቴ ልክ እንደ ስራ እንደምንሰራ ነው። ሁለተኛ ነገር ደግሞ አሁን እዚህ ስናበዛ ይቺ ሰባት ነጥብ ስድስት በአንድ ሺ ስታባዛ ምንድን ነው የምትሆነው? ስንት ዜሮዎች አሉ? አንድ ሺ ማለት ስንት ዜሮዎች አሉት? ሶስት ዜሮዎች አሉት። ስለዚህ ሰባት ነጥብ ስድስት እዚህ ጋር ያለችዋ ነጥብ ሶስት ጊዜ ትዘላለች አንድ ሁለት ሶስቴ ስትዘል ስለዚህ እዚህ ጋር አንድ ዜሮ እዚህ ጋር አንድ ዜሮ ታስጨምራለች ማለት ነው። ምን ሆኖ ይጻፋል ማለት ነው? ሰባ ስድስት እና ሁለት ዜሮዎች እናም ሰባት ሺህ ስድስት መቶ ሆነ ማለት ነው። ምን ሚሊሊትር። ይሄ በጣም አስተማሪ ነጥብ ነው መላይ እዚህም ዜሮ ነጥብ ዘጠኝ አንድ አሁን እዚህ ጋር ሀመር ኋላ እያልኩትን የማባዛት ሲስተም የምታስተምርናት ናት። በአንድሽ ስንት ዜሮዎች አሉት? ሶስት ዜሮዎች አሉት። ሶስት ጊዜ ች ነጥብ ልዘል ነው። ከየት ዜሮ እዚሽ ጋር ያለችዋ ሶስት ጊዜ ልዘል ነው። አንድ ሁለት፣ ሶስት። ስለዚህ አንድ ዜሮ እዚህ ጋር ትጨምራለች እናም ዘጠና አንድ ብሎ አንድ ዜሮ ዘጠኝ መቶ አስር ትሆናለች ማለት ነው። ምን ሚሊ ሊትር ሰ አንድ ሺህ ሊትር ይላል። 1000 1 2 3 1000 ሊትር ወደ ሚሊ ሊትር ነው በአንድ ሺ ማብዛት ነው። እንደገና ማብጃው አንድ ሺህ ስለሆነ ይሄው ሶ 1 2 3 1000 የራሱ አለው። መጀመሪያ ሶስት ዜሮ ቀጥታ መጀመር ነው። አንድ ሚሊየን ሚሊ ሊትር ሆነ ይላችኋል ውድ ተማሪዎች፣ ስጀምርላችሁ እንዳልኳችሁ አምስትና ሶስትና አራትን ሰራላችኋለሁ ብያቸዋለሁ። ቀላል ነው። አሁን የሶስተኛው ጥያቄ አቶ እንዳልካቸው በቀን ስድስት ብርጭቆ ውሃ ቢጠጡ በቀን የሚጠጡት ውሃ ስንት ሊትር የሚሆን ይመስላችኋል? አሁን ስድስት ብርጭቆ ስንት ሊትር ነው የሚሆነው? ይህ እንዳላሳስታችሁ አንድ ሊትር ሶስት ብርጭቆ ውሃ ይሆን ሜይ ቢ ጠይቆ ወላጆቻችሁን ወይም ለኩ እና አንድ ሊትር ሶስት ብርጭቆ ውሃ ይመስለኛል። ስለዚህ ስድስት ብርጭቆ ስለሆነ ሁለት ሊትር ይሆናል ብዬ አስባለሁ። ወደ አራተኛውና ወደ መጨረሻው ሲሄድ ይኸው መልሱን እዚህ ጋር አስቀመጥኩላችሁ። ምንድን ነው የሚለው ይሄ ሰንጠረዡ? እዚህ ጋ የያዘው በሚሊ ሊትር ነው። የቀረውን እኛ እንድንሞላ ነው። ምሳሌ እሱ ሰጥቶናል። ይኸው 370 ሚሊ ሊትር አለ። አንድ ሊትር እንዲሞላ ስንት ጎደለው? 650 እማኑ 630 ሞላልን እሱ ስለዚህ ሁለት መቶ ስልሳ ቢሰጣችሁ ስንት ይጎለዋል? 740 ሞልቼላችኋል። 450 ቢሆንስ 550 ይቀረዋል ማለት ነው። 710 ቢሰጠን ስንት ይቀረናል? 290፣ ልክ ምንም እንደማለት ነው። እናንተ ሰው የሆነ ሰው አበድራችሁት አስር ብር አበድራችሁት አራት ካምሳ ከመለሰላችሁ ስንት ቀረ ማለት ነው ለእናንተ መመለስ? አምስት ካምሳ ይቀረባችኋል እንደማለት ነውና አመሰግናለሁ።